በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ አቡነ አረጋዊ ሰላምንና ፍቅርን የተሞላን የከበርክ መንበር አባታችን አረጋዊ ሆ የእስራኤላውያን ነገርን ከታሰረበትን የባርነትን ማሰሪያ ፈቶ ከግብፅን የነፃነትን መንገድን በመራሃም በእግዚአብሔርን ስማምን የጻድቁን ዜናንና ገረዘናን አንደበትን ማከናወንን ልቦናዊ መንካቄትን ማንቃው

የልቦና ጌጦችን ደስ የሚል ስነ ጥርሶችን እና የአነጋገር ምንጣፍ ነው። እጅግ በክርስቶስ ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ከጥላቻ ከሚገኘው ብቻ ነውና፣ ገጹን ከጽሑፍ ክርክር በየዕለቱ ማረቅን ከእስትንፋስህ ጋር ለተዋሃደው የከበረ ቃል

ለተጎናጸፈው ክቡር ጀርባ ሰላምታ የሚገባ ተጋደሎ የበዛ ንጹህ ጻድቁ አባታችን አቡነ አረጋዊ ይህንን ምስጋና ይህን ተቀብለህ ትካዜ በሚያስረሳውን ማዘን የሚያደርገውን ደስታ አድለኝ። የከበረ ደረትህንና በየጊዜውን እንስ አመሰግንን በልብን አሳውን ልክ ሰላምታ የማቀርብልህ ነው። እውነተኛ የእግዚአብሔር ነቢዩ ጻድቁ አባታችን ከአባታችን አረጋዊ ሆይ

በሌና ይህም እንዳብና አብቧልና መልአኩ እንደሚያምረውን የተጌጠውን ራስን ወርቅን ውስጥ ወርቀን እንደሆነው ነው። ክቡርን ብርትን ሰላምት የሚገባ ጻድቁ አረጋዊ ሆይ እንደ ሁለት ነቢያትን መልአኩን ከክቡሩን ከክፉ የሞትን ኃይልን ተሰወርሃልና የኬለቅየን ልጅ ነቢዩ ኤርምያስን ወዳጅን የተማመረ

ለወናጆችን ዳግመኛ እነሱንም ለመመለስ ለመመለስ ምንጉሎቻችን ሰላምታ የሚገባ የሚቀባ ጻድቅ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረታት መንገሽ ክርስቶስን ለአዲስ ወንጌል ሐዋርያት የሾምከው ነው። ሁሉ ላስተ ከአሰተ ማሪ ቅዱስ ጳውሎስን ጋር አንድ የሆነውን ጴጥሮስን አንተ ነህና በህግንና ስርዓትን ስፍርጉ ከተረገዙት ጋር ለጸኑት የሚወጉ ጎራና ነግሮችን ሰላምታ የሚገባ ታላቁ ቅዱስ አለቃ ቅዱስ አባታችን አረጋዊ ሆይ በዓለምን ካለ ማስተዋሉ የተነሳ ሕያዋን እንደ ገሰጠችው ክንፎንም እንደ ተንኮልን የተሞላን ጠላታችንን ሁሉ አንተን ገስጽልን። በፍቅርህ ቀንበር

ታልሰ መካከላቸው ጥፍሮችን ለተዋሕዱትን የእግርን ታቦት ዘላንተ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማያም ገቦር የሆኑ ሆኑ ክቡር አባታችን አረጋዊ ሆን ሲሳረ በሴት ፊትን እንደተዋረደው እስኪ ዋረድን ድረስን ጥላቶችን ማስደነገጣቸው ሁለንተናውን ለተዋዋደው አካልን ቆመ ሰላምታ ይገባሃል። በአበባ ቅድስት የተሸለሙ ላጌጠው መልክን መልክ ነው። ሰላምታ ይገባል። ጸሎት በአምልኮ አባታችን አረጋዊ ይሁን። ቀድሞ ወሬያ ነው እየሰጠሙ። የምድረ በዳና አራዊቶች እንደሚመለሱ ሆነው ጠላቶች፣ ወይም ከተዘጋጀ የጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ እናንተን መርጦአልና እንደ ሁለት ነቢያት እንደተከናወነው መሰወርህን ነው።

የመስካና ጻድቃው አባ እንጦን እና በተጋድሎ ይኖር የአባ መቃርዮስን ደቀ መዛሙርትን ሰማያዊ እና ሚስጢራዊ መልአክን ጻድቁ አባታችን አቡነ አረጋዊ የነፃነትን ምድር ኢትዮጵያን የጻድቃን ሥራ ነው። ብዛትን መቃ አይታ ደስ በሚያሰኝ ያፈነቃል ማለትን አረጋዊ እንደ ፀሐይ አበራ እንደ ኮከብን ደመቀ ያለችን ታመሰግናለች ጸሎትን እንደ ምሰሶ ተተክለህ እንደ ብርሃንን ድንኳን እንጆችን አመሰረቅከህ እንደ ቅዱስ ጴጥሮስ ወንጌልን የሰበከ ጽኑ የተጋሉን ጸሪቃ አባታችን አቡነ አረጋዊ ሰላምታ ይገባሃል። ረጅምንና ቅርጫቶቹ ብዙ እንደሆነለት የሊባኖስን ዛፍ ጻዲቁ የበዛኔ ደብረ ጽን ሰብአ የጸሎትን መሰወን መሰዊያ ላይ በምሽትን እና በማለዳን የምታሳርግ ጻድቁ ምን አባታችን አረጋዊ ሆይ ሰላምታ ይገባል። ረቂቃን የበረሃን ግድግዳን የሚሞር የሚሞቀውን የጸረሃ ሰረገላን የልጆችን እና የታላላቆችን አባት ነው የከበርከ ጻድቁ አባታችን አረጋዊ ሆይ ሰላምታ ይገባል። ለእግዚአብሔርን ክርስቶስን በሁለት አሳን በአምስት እንጀራን አምስት ሺህ ሰዎችን አጠገባቸው በየዓመቱ በረከትን የምታደለን ጻድቆ አባ አረጋዊ ሆይ ለአንተ ደቀ መዛሙርትን ሰላምታ ይከበራል። ጤናና ሰላም ንሰጠን የምንልህን መርመራችን ጻድቆ አረጋዊ ሆይ ዳግመኛ ሰላም ያደለን ዘንድ ዘውትርን የሚጠብቀን ጸሎትን ከእኛ ጋር ይሁንልን ዘንድ ሰላምታ ይከበራል አቤቱ። የጻድቁ አቡነ አረጋዊ አባት አምላክ ቅዱስ እግዚአብሔር ሆይ፣ ያለንስ በክርስቲያን አገራችን ኢትዮጵያ ተራራ ቤተ ክርስቲያን በጸሎታችሁ አስቡን፣ አትርሱን ያሉትን የሮትን ወገኖቻችን በስደት ያሉትን በደዌ ዳኛ ተይዘው የሚጨነቁትን ከመከራ ስጋ ከመከራ ሰው ስንሰውረን።